ይኸው ራሱ ነው ወደ እኔ ስም ያዞረው። እኔ ያስኩት ነው ዋናው። የአንቺ ፎርጅድ ነው። ምን ቲና ተረጋጊ። እኔ ለአንቺ ቤት አልሰጥም። አላበዱት። እራሷ ትውጣ። ሂጂ ልብስሽን ሰብስቢ። እየቀለላችሁ ነው። ብዙ ጊዜ የቀለልሽ አንችንሽ። ውጭ ልኝ ቤት የለቀሻውን ግድ የለም ባትነግራት። ጥሩነቱ ይሄ ነው። ማንነቷን እንድናቅ አድርጎናል። ይህ ማለት ካሌብና ያገባችው ወዳው ሳይሆን ጥቅም ፈልጋ ነው ማለት ነው። አይደለም ብዬ እንኳን እኮ መከራከር አልችልም። ሁሉም ሰው የዘራውን ያዝዳል። ሁሉም ልክ ነው ብዬሽ ነበር። ቆይታ እያልክ የለ ምንድን ነው? ታውቅ ነበር፣ ጠረጥር ነበር ታዲያ ለምን አልነገርከኝ? ቆይ ምን ብዬ ልንገርሽ? አንቺ እኮ ማንንም አትሰሚም ነበር። ልትነግረኝ እኮ ሰማህ ነበር። ማላውቃት ሴት ነው የሆንሽብኝ። ምንም እኮ ልትሰሚኝ አልቻልሽም። ምንም ቢሆን ልትነግረኝ የምትችልበት ጊዜ አታጣም ነበር። እንዴት ልንገርሽ እያልኩሽ ነበር እኮ ቲና። እኔ ምን ምንድነው ተስፋ አልሰጠህም ይባላል በቀጥተኛ መንገድ ለፍታ ገንዘብ ትሰራለህ ልጅቱ ችግር ነው እንደዚህ አማራጭ አሳጥቶ ህሊና የማይፈቅደውን ስራ እንድሰራ የሚያደርገኝ እሱ ተቀባይነት የሚያገኝ ማስተባበያ አይደለም አንተ እኮ ወጣት ነህ በዛ ላይ ወንድ ልጅ ትሁት እኔ ምን ልስራ ምን ልሁን ከዚህ በላይ አንቺ እኮ ሴት ስለሆንሽ ቢያንስ ሰው ቤት ተቀጥረሽ መስራት ትችያለሽ አንተ እኮ መጀመሪያ ጭንቅላት ላይ አክብደዋል አሁን የምትኖረው ኑሮ ከምትኖር ደግሞ ምንም ሆነብት ነው ይሻላል ሳለቅ አይ ልብስ እንዳዘጋጅ አልነግርሽ ነው። ትናንት አዘጋጅ ብለሽኝ አልነበረ? እንደ ትሁት አቤት ነው። ወይኔ ስናባባን እንጂ እኔ እኔ ማባረር እቅድ አልነበረሽም። በቃ አንቺ አሸንፈሻል። ትናንት ግን እኔ እረስተሽ እነሱን ውጡ ስቲ እኮ ተስማምተን መስሎኝ ነበር። ትሁት አሁንም እኔ እና እሱ ባልና ሚስት ነን፣ አልተፋታንም። ባልሽንማ ትናንትና እንዳባረርሽ ቁጠሪ። አንችን የሚያይሽ አይነት ስሜት ከተሰማሽ ተሳስተሻል። እሱን አውቃለሁ። ግን አንቺ ከኔ ትሻልሽ እንደሆነሽ እንዳታስቢ። ከአንቺ ቀለማ ቀለሞችሽ ውድ ናቸው አሃ ስለዚህ ካሌብን አስበሽዋል ማለት ነው። ወዴት ወዴት? እኔ እዚህ ነኝ። አንቺ ግን ፎክረሽ ፎክረሽ እንደ ትንሽዬ አይጥ ተደበቅሽ። ውጭልኝ! ትሁት ራሱ ተነሽ፣ ና ውጭ። አቤት፣ ውጪ። አይሰማም። አንሶላ ቀይረሽ አልጋ አንጥፈሽ ጠብቂኝ ብሎኛል። ይህ እኮ ምኝታ ቤቴ ነው። አንቺ እኮ ብልግናሽ ልክ አልነበረውም። ቀን ዳኒ፣ ማታ ደግሞ ካሌብን ይዘሽ ትተኛለሽ። ውጭልኝ! ራሱሽ ውጭ አልኩሽ እኮ። ትንሽ ብቻ ታገሽኝ። ከዚህም በኋላ ምንም ማጣው ነገር የለምሽ አቤት ን አሁኑ ሆኑ ልብሷን አዘጋጅላት። እሺ ለምንድን ልትሄጂ? ወዴት? ወደ ፈለግሽበት። ሚስት እኮ ነኝ። ኧረ ነሽ እንዴ እረስቼው፣ ካሌባት ቀልድሽ። እሱን አንቺ ነሽ የቀለድሽው። ምን ትላለች? ትላለች ሜጂ የለኝም እኮ። ቆይ የት ይሉ ብለሽ ነበር? እኛ እኔ ጣልሽ አውቃለሁ፣ አጥፍቻለሁ። በቃ በቃ ምን እምበል ቤት ሳላገኝ አልወጣም። አንቺ ምን አገባሽ እዚህ ቤት። ቤት እስከምታገኝ ከሆነ የምትቆየው የቤቱ ስራ እየሰራች ነው የሚሆነው። ምን ጨርሻለሁ። አስቢበት። ታዛሽ በነበረችበት ቤት ሰራተኛ ወይም ታዛሽ ሆናለች። እንግዲህ ሰላም ጤና አስጥልኝ። ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንኳን ወደዚህ ቻናል በሰላም መጣችሁ፣ እያልኩኝ ዛሬ ትሁት ድራማ ይዤላችሁ መጥቻለሁ ማለት ነው። አብራችሁ ቆዩ። በባለፈው ክፍል በትሁት ድራማ ቲና ካሌብና የአባቱ ልብስ በቦርሳ ሰብስባ ይዛ ወጥታ ቤቴ ልቀቁልኝ፣ ከዚህ በኋላ አልፈልጋችሁም ብላቸው ነበረና። ዳንኤልም ስጦታ የተሰጠውን ይሰጠኛል ብሎ ያሰበውን ብር እስከሚያገኝ ድረስ የሰማውን ወይም ደግሞ ከነሱ ቤቱ ትክክለኛ ካርታ እንዳልተሰጣት እንዳልተላለፈላት ሰምቶ ነበርና ያ ነገር ልንገራት አልንገራት እያለ እየተወዛገበ ነበረ። እንግዲህ ቲናም የስራ ባልደረቧ ወይም የወንጀል ተባባሪዋ ተይ ተረጋጊ፣ እንግዲህ ነገሮችን በእርጋታ የሚሆነውን የሚፈጠረውን ነገር እያየሽ አድርጊ ቢላትም እሷ ግን ልትረጋጋ አልቻለችም። እና ነገሮች በፍጥነት እንዲያልቁላት አልቆላትም፣ ከዳኒ ጋር ሕይወት መመስረት ነበረና የፈለገችው እንግዲህ ካሌብና አባትዮ በገዛ ቤታቸው ውጡልኝ አለቻቸው ማለት ነው። እንግዲህ እነሱም የቤቱ ትክክለኛ ካርታ አምጥተው ያንቺ ፎርጂድ ነው፣ ትክክለኛ ካርታ ይሄ ነው። እናም ደግሞ እኔ አብጄ ነው ወይ የቤቱን ስም በአንቺ ማዘዋወርልሽ ብሏታል ማለት ነው። እንግዲህ ውጡልኝ፣ በፖሊስ ነው ማስወጣችሁ ስትላቸውም አንቺ ልብስሽን ጠቅልለሽ ውጪ፣ እናም ደግሞ ስንመለስ ቤት ውስጥ እንዳናይሽ ብለው ትተዋት ወጥተዋል ማለት ነው። እሷም በጣም ተናዳ በጣም ተናዳ እያለቀሰች እንግዲህ መኝታ ክፍል ሄዳ ቁጭ ብላ እያለቀሰች እያነባች እንግዲህ ለዳኒ ምንድን ነው የተፈጠረው? ነገሮች እንዴት ነው የሆኑት? እና ይሄ ነገር አንተ ታውቅ ነበር ወይ ስትለው እኔ እጠራጥር ነበረ፣ ግን ተይ ብልሽም ልሰሚኝ ፈቃደኛ አይደለሽም። ዛሬ ላይ ግን መወቃቀስ አይበጀንም፣ እና የተሻለ አማራጭ ሌላ አማራጭ ነገሮችን የምታስተካኪበት መንገድ ፈልጊ ቢላትም እሷ ዛሬም ከተንኮል መንገዷ ልትመለስ አልቻለችም። ይሄ ሽማግሌ አጠፋዋለሁ እገለዋለሁ እያለች ነው። እንግዲህ ከሁሉም ነገር ባዶ ሆናለች ማለት ነው። አካውንት ላይ ያለው ብር እከፈላለሁ ብላ ስታስብ አካውንቱ ባዶ አድርጎታል ማለት ነው። የድርጅቱ ድርሻም አካፍሉኝ ስትል ድርጅቱ በአባትዮው ስም ነው ያለውና ካሌብም ማካፈል አይችልም። ብትከሰውም፣ በምንም አይነት ሁኔታ መካፈል እንደማትችል አስረግጦ ነግረዋታል ማለት ነው። እንግዲህ ይቅርታ መጠየቅ አትችልም። ምክንያቱም እሱም ከዚህ በፊት ካሌብን ብዙ ነገር አድርገኸኛል ስትለው ይቅርታ ልጠይቅሽ ወይ ሲላት ለይቅርታ ረፍደዋል ብላው ነበረና እና ካሌብም ይቅርታ ሊያደርግላት አይችልም። ምክንያቱም ብዙ ነገር ስታደርገው ወንድሜ ነው ብላ ውሽማ ቤት ውስጥ አስገብታ አባትየው ስታሰቃየው እንደነበረ እና እናም ደግሞ ንብረታቸው ልታዘረፍ ልዘርፍም እንደነበረ በአይኑ ስላየ በብዙ ነገሮች ስላረጋገጠ ይቅርታ ሊያደርግላት አይችልም ማለት ነው። እንግዲህ ቤትም ሲመለሱ ከቤት ውጪ ስትባል ቤት ሳልፈልግማ ወዴት ነው የሚሄደው? ቤት ምፈልግበት ጊዜ ስጡኝ ብላቸዋለች ማለት ነው እንግዲህ ቤት እስከምትፈልጊ ድረስ የምትቆይ ከሆነ ግን የቤቱን ስራ አንቺ መስራት አለብሽ፣ ትሁት ግን እረፍት መውጣት አለባት ተባለች ማለት ነው እንግዲህ እሷ እሱንም አልተቀበለችም። እንዴት ነው ሰራተኛ ሆኜ የምኖረው እያለች ነበረ እንግዲህ። ትሁትን እንደ ሰው እያየቻት አልነበረም። ኢቭን እንኳን እቺ ገረድ ስትል፣ ዳኔል ዛሬም ትሁት በይ እስቲ ሲላት አያልልም እንግዲህ እሷም እኮ ሰው ናት ይላል። ሰው ናት ወይ እስከ ማለት ድረስ ደርሳለች ማለት ነው። ሰራተኛ ሆኖ መኖር ወይም ሰርቶ ማደርን ለእሷ ከሰውነት ሰው ለማለት እንኳን የሚያስደፍር ስራ አልመሰላትም ነበረ። እንግዲህ ዛሬ ላይ እሷ ሰራተኛ ሆና እዛ ቤት ውስጥ ሰራተኛ ካልሆንሽ፣ ካልሰራሽ አትኖሪም ተብላለች ማለት ነው። እንግዲህ ምግብ እንድትሰራላት፣ ምግብ እንድትሰጣት ትሁትን ስትጠይቃት ካሌብ አስቀድሞ ምግብ እንዳሰሪላት ምንም እንዳታዘዣት እንግዲህ ምግብ ትስራ ትሰራ ግን እያት፣ ምክንያቱም ልትመርዘን ብዙ ነገር ልታደርገን ስለምትችል እያየሻት ትስራ ግን አልሰራም ካለች የራስሽን ቁርስሽን ሰርተሽ ቢ፣ ስንመጣም እንግዲህ እናወራለን የሚሆነውን ነገር እናያለን፣ ብሏት ነበረና እኔ አልሰራም። እናም ደግሞ ቤቱን ለቀሽ ውጪ፣ ከመኝታ ክፍሉ ውጪ መኝታ ክፍሉ አነጣጥፈሽ አልጋት ቀይረሽ ጠብቂኝ ብሎዋት ነበረና፣ ስም እንግዲህ ቀን ከዳኒ ማታ ካሌብ ጋር ስታሳልፊ ነበር፣ ምን አይነት ሰው ነች፣ ስራሽ ነው ይሄን ያደረገሽ ብላ እንግዲ ቀን ጥሎኛል ተናገርኝ እያለቻት ነበረ። ምግብም ስጪኝ ስትላት እንግዲህ ሰርተሽ ብይ ብላት አለች ማለት ነው። ሰርታም እንግዲህ ዳኒና እሷ በልተው እቃ ሳታጥብ ስትወጣ፣ እቃ ካላጠብሽ አትወጪም እንግዲህ ከዚህ በኋላ የሰራሽበት የበላሽበት ማጠብ አለብሽ ብላ ኪችኑን ዘግታባት እንግዲህ ወታለች ማለት ነው። ኪችኑ ከተዘጋባት በኋላ እቃውን አጣጥባ ኪችኑን አጽድታ ተመልሳለች ማለት ነው። አሁንም ቢሆን ሕይወት ያስተማረቻት አይመስልም። ምክንያቱም አሁንም ለመግደል ለሰውን ለማጥፋት እየዛተች ነው ዳኔም የሚያወጣት ሰው አይደለም። ምክንያቱም የራሴ ሚለው ህይወት ያለው ሰው ነው። ትዳር መሰርታለሁ የምመሰርተው ግን የሆነ ብር አግኝቼ ነው የተመቻቸው ነገር አመቻችቼ ነው ብሎ የሚያስብ ሰው ነው። እንግዲህ አባትየውም ብሩ ሲጠይቀው አበድረኝ ያለውን ብር ሲጠይቀው ሶስት ወረቀት አዘጋጅልሃለሁ ሁለቱ ላይ አንተ የምትወስደው ብር አለ፣ አንዱ ግን ባዶ ነው ብሎታል ማለት ነው እንግዲህ ሁለቱ ላይ ከተጻፈ ችግር የለውም ብሎት፣ እንግዲህ እጣውን ሲያወጣ ነው ድራማው ያለቀው። አባትዮ ግን የሚሰጠው አይመስልም። ምክንያቱ ዳኒ ባይኑ በብረቱ የልጁ ሚስት ሲያባልግ፣ እናም ደግሞ ምን ፈልጎ እዚያ ቤት እንደገባ ብዙ ወንጀሎች ሲሳተፉ፣ ስትመርዘው፣ አባትዮ ለበሽታ ስትዳርገው፣ ትሁትንም አግተዋት ሲያሰቃይዋት አብረው እንደነበሩ የብዙ ነገር የብዙ ወንጀል ተባባሪ እንደሆነ ያ ቃልና፣ እና ዳኒም እስካሁንም ድረስ ወንድሟ ነኝ ብሎ እያስመሰለ ነው ያለው። እሱም እንግዲህ ያ ቤቱ ካጣ ይሰጥሃል የተባለውን ብር ይዤ እወጣለሁ ብሎ አስቦ ነውና እነሱ ቤት ያለው። አባትየው ግን ነግሮት የሚያባርረው የሚመስለው እንግዲህ ቀጣዩን ክፍል የሚሆነው አብረን የምናይ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ዳሯን እሳት መሀሏን ገነት ያደርግልን ባባይ